የተጎዳ ነርቭን የሚፈውሱ ቫይታሚኖች። በዚህ ቪዲዮ የምናያቸው ቫይታሚኖች የተጎዱ ነርቮችን የሚጠግኑ የነርቭ ተግባርን የሚጨምሩ፣ አጠቃላይ ደህንነታቸውን የሚያስጠብቁ ናቸው። የነርቭ ችግር ለጭንቀት የሚያጋልጥ የቀን ተቀን ተግባራችን የሚገድብ መጥፎ ችግር ሲሆን የሚያሳያቸው ምልክቶችም እንደ መደንዘዝ፣ ህመም፣ የመጠጠስ ስሜት፣ የጡንቻ መድከም፣ የራስ ህመም፣ የማዞር ስሜት፣ በጣም ሲባባስ ደግሞ እንደ ፓራላይሲስ ወይም ሽባነት ድረስ ሊደርስ ይችላል። ነርቮች ሲግናሎችን በትክክል ማስተላለፍ ባለመቻላቸው ስለ ሰደደ ህመም ልንጋለጥ እንችላለን። የነርቭ ሽፋን የሆነው ሚሊን ሺዝ መጎዳትም የነርቭ ሲግናል በተሳሳተ ሁኔታ እንዲለቀቅ ስለሚያደርግ ህመምና ያየናቸው ምልክቶች እንዲፈጠሩ ሊያደርግ ይችላል። ደስ የሚለው ነገር ግን በቅርቡ የወጣው ግኝት የተወሰኑ ቫይታሚኖች ይህን ችግር እንደሚፈውሱ ነው የተረጋገጠው። መቼም ይህ ወሳኝ መረጃ እንዲያልፋችሁ አትፈልጉም። ቪዲዮውን ጨርሱት። ላይክ፣ ሸር፣ ሰብስክራይብ ይደረግ። የተጎዳ ነርቭን ከሚፈውሱ ቫይታሚኖች 10፣ ቫይታሚን ቢ6 ወይም ፓራዶክሲን። ቫይታሚን ቢ6 ለነርቭ ጤና መጠበቅ፣ አንጎል በትክክል ስራው እንዲሰራ የሚረዳ ወሳኝ ቫይታሚን ነው ለኒሮ ትራንስሚተሮች መመረት ወይም ሰንተሲስ ትልቅ ሚና አለው። ኒሮ ትራንስሚተሮች ኬሚካሎች ሲሆኑ በነርቭ ሴሎች መካከል የሚደረገውን ግንኙነት ወይም ኮሚኒኬሽን የሚመሩ ወይም የሚወስኑ ናቸው። ይህ ቫይታሚን የነርቭ ስርዓት መዋቅራዊም ሆነ ተግባራዊ ትስስር እንዲኖረው የሚያስችል ነው። እንደ ሴሮቶኒንና ኖርፒኔፍሪን ያሉ ኒሮ ትራንስሚተሮች እንዲመረቱ በመደገፍ ቫይታሚን ቢ6 በአንጎል ተግባርና በሙድ ወይም በስሜት ቁጥጥር ላይ ተጽዕኖ አለው። ሚሊንሺዝ የተባለውን የነርቭ ህዋሳት ሽፋን መፍጠር ሂደት ላይም ትልቅ ሚና ይጫወታል። ቫይታሚን ቢ6 የነርቭ ጉዳትን የነርቭ መጠርቀቅ ችግርን ለመከላከልና ለመፈወስ ይረዳል። በተለይ እንደ ካርፓል ተነር ሲንድረም አይነት ችግሮችን ማለት ነው። ቫይታሚን ቢ6 የነርቭ ብግነትን እንደሚቀንስ፣ ከነርቭ ህመምና ኒውሮሎጂካል ዲስትረስ ጋር ተያያዥ ያላቸውን ምልክቶችን እንደሚቀንስ በጥናቶች ተረጋግጧል። ቫይታም ቢ6 በአሚኖ አሲድ ሜታቦሊዝም ዙሪያ ቀየደ መዋሳት መመረት ዙሪያ የዲኤን መሰረት የሆነውን የኒኩሊክ አሲድ መመረት ሂደት ላይ ትልቅ ሚና አለው። ቫይታም ቢ ን በደንብ ሊለግሱን የሚችሉ ምግቦችም የደሮ ስጋ፣ የቱና አሳ፣ ሳልሞን አሳ፣ የከብት ጉበት፣ ወተት፣ አይቭ፣ ባቄላ፣ ምስር፣ ካሮት፣ ቆስጣ፣ እሩዝ፣ ብራውን የሆነ የሱፍሬ ሙሉ እህል የመሳሰሉት ናቸው። ሌላው ቫይታም ወይም ፎሌት ነው። ፎሌት ለህዋሳት እድገትና ለሜታቦሊዝም ያገለግላል። ለነርቭ ጥገና ለነርቭ ተግባር ቁልፍ ሚና ይጫወታል። ይህ ቫይታሚን በነርቭ ስርዓት በተለይ ደግሞ ስራውን በሚሰራበት ታንደን በሚባለው ቦታ ላይ ከቫይታሚን ቢያስረውልት ጋር በመሆን የነርቭ ዋሳትን ጤና ይጠብቃሉ ተግባራቸውንም ያስጠብቃሉም። ፎሌት የሰውነት ዘረመር ወይም ጄኔቲክ ማቴሪያል የሆኑትን ዲ ኤን ኤ እና አር ኤን ኤ መፈጠር ሂደት ላይ አስተዋጽኦ አለው። የሕዋሳት ፈጣን ክፍፍልና እድገት ወቅትም ወሳኝ ሚና አለው። በተለይ በርግዝናና በሕፃነት ወቅት ከዚሁ ጋር ተያይዞ ትልቅ ሚና ይጫወታል። ከነርቭ ጤናም ጋር ተያይዞ ፎሌት ከቀይ የደም ሕዋሳት መመረት ጋር ያለው ተግባርም ወሳኝ ነገር ነው። አኔሚያ ወይም የደም ማነስን ይከላከላል። የደም ማነስ የነርቭ ምልክቶችን ይበልጥ ያባብሳል። በቂ የፎሌት መጠንን መውሰድ ፕሪፈራል ኒሮፓዚ ወይም የዳረኛው የነርቭ ችግሮችን ምልክቶችን ለመከላከል ወይም ለማስታገስ ይረዳል። የተጎዱ ነርቮች እንደገና እንዲያገግሙ ወይም ሪጅነሬት እንዲያደርጉ ይረዳል። ለሚሊንሺዝ ወይም ለነርቭ ሽፋን መፈጠር ይረዳል። ሚሊንሺዝ የነርቭ ፋይበሮችን ኢንሱሌት ያደርጋል። ኒውሮ ትራንስሚተሮችን በበቂ ሁኔታ እንዲተላለፉ ይረዳል። ፎሌት በደም ውስጥ የሄሞሲስቲን መጠንን ለመቀነስ ይረዳል። ምክንያቱም መጠኑ ሲጨምር ለነርቭ ጉዳትና ስር ለሰደዱ ችግሮች እንደ የልብ በሽታ ያሉ ችግሮች ያጋልጣል። ፎሌትን በደንብ ሊለግሱን የሚችሉ ምግቦችም አረንጓዴ ቅጠል ያላቸው አትክልቶች እንደ ቆስጣ፣ ኬል፣ ብራሰልስ ስፕራውትስ፣ ፍራፍሬዎች፣ ነትስ ባቄላ፣ አተር፣ የባህር ምግቦች፣ እንቁላል፣ የዲያሪ ምርቶች፣ ስጋ፣ ዶሮ፣ እህሎች ናቸው። ፎሌት ለነርቭ ጤና ለህዋሳት ተግባር ወሳኝ ሚና ስላለው የፎሌት መጠንን በትክክለኛው መጠን ማድረግ ለአጠቃላይ የነርቭ ስርዓት ጤና ይጠቅማል። ሌላው ቫይታሚን ዲ ነው። ቫይታሚን ዲ ለአጥንት ጤና ብቻ ሳይሆን ለነርቭ ስርዓት ጤናም ይጠቅማል። የነርቭ እድገትን፣ የነርቭ ጥገናን ይደግፋል። ለነርቭ ጉዳት ህመም አስተዋጽኦ የሚያደርገውን ብግነት በመቀነስ ደረጃ ትልቅ ሚና ይጫወታል። ይህ ቫይታሚን በሰውነት የካልሲየምና የፎስፌት መጠንን ለማመጣጠን ይጠቅማል። እነዚህ ማዕድናት ለነርቭ ስርጭትና ለአጠቃላይ የነርቭ ጤና ይጠቅማሉ። የቫይታሚን ዲ ሪሴፕተሮች በሁሉም የነርቭ ስርዓት አካባቢዎች ይገኛሉ። እነዚህ ሪሴፕተሮች ሪሴፕተር ማለት ቫይታሚን ዲ ሄዶ የሚያርፍበት ልዩ ቦታ ማለት ነው። እነዚህ ሪሴፕተሮችን አክቲቬት ማድረግ ማነቃቃት ለነርቭ ተግባር መጠበቅ ይጠቅማል። የብግነት ችግሮችን ከነርቭ ህብረ ህዋሳት ያስወግዳል። ከፍ ያለ የቫይታሚን ዲ መጠን ሲኖር የተሻለ ለኒውሮሎጂክ ችግሮች መፍትሄ ወይም እንደ ኒውሮዲጀነሬቲቭ አይነት ችግሮች መፍትሄ ማምጣቱን በጥናቶች ተረጋግጧል። ቫይታሚን ዲ የሰውነት የተፈጥሮ የጥገና ሂደትን በመጨመር በማፋጠን የተጠቀሱትን የነርቭ ችግሮች ተጽዕኖ ወይም ኢፌክት ያስወግዳል። ቫይታሚን ዲ የበሽታ የመከላከል ስርዓት ጤናም ይጠቅማል። በሽታ የመከላከል ስርዓታችን ደግሞ ይበልጥ የነርቭ ጤናን ይጠብቃል፣ ነርቭን ሊጎዱ የሚችሉ ኢንፌክሽኖች ነርቭን በመጠበቅ ማለት ነው። ቆዳችን ከፀሐይ ብርሃን ቫይታሚን ዲን ስለሚያመርት የተሻለው መንገድ አዘውትሮ ለፀሐይ ብርሃን መጋለጥ ሲሆን ቫይታሚን ዲን ከምግቦችን ማግኘት ጥሩ አማራጭ ነው። በተለይ ደግሞ በተደጋጋሚ የፀሐይ ብርሃን አዘውትሮ ለማያገኙ ሰዎች ማለት ነው። ቫይታሚን ዲ ሊሰጡ የሚችሉ ምግቦችም እንደ ማክሬል አሳ፣ የሳልሞን አሳ፣ የአሳ ዘይት፣ የእንቁላል ቢጫው ክፍልና ዲያሪ ፕሮዳክቶች ናቸው። ቫይታሚን ዲ ለነርቭ ተግባር ለአጠቃላይ የሰውነት ጤና መጠበቅ ጉልህ ሚና ስላለው አጠቃላይ የነርቭ ስርዓት ጤንነትን የሚሹ ሰዎች የቫይታሚን ዲ መጠናቸውን በትክክለኛው መጠን ማድረግ አለባቸው። ሌላው ቫይታሚን ቢ12 ይሆናል። ቫይታሚን ቢ12 ለነርቭ ዋሳት ሜታቦሊዝም፣ ለነርቭ ጤና፣ ለነርቭ ጥገና እንዲሁም ነርቭን የሚሸፍኑትን የሚጠብቁትን ሚንጊንሽዝ ለተባሉት መፈጠር ትልቅ አስተዋጽኦ አለው። የነርቭ ዋሳት መሸፈናቸው ከኦክሲዳይዝ ጭንቀት ይጠበቃሉም። የነርቭ ስርዓት እንቅስቃሴ ለመለየት ለእውቀት፣ ለትውስታ ይጠቅማል። ነገር ግን በአደጋዎችና በበሽታዎች የመጋለጥ እድል አለው። ቫይታሚን ቢ12 ውስብስብ የሆነውን የነርቭ ስርዓት፣ የነርቭ ዋሳት ትስስር ጤና፣ ተግባር ይጠብቃል። የቫይታሚን ቢ12 እጥረት የከፋ የነርቭ ችግሮች ይፈጥራል። የትውስታ ችግር፣ የእንቅስቃሴ የነርቭ ቁጥጥር ችግር ይፈጥራል። የመጀመሪያው የቫይታሚን ቢ12 ተግባር የሚሊንሽዝን መፈጠር መደገፍና የሚሊንሽዝን ተግባር ማስቀጠል ነው። ይህ ቅባታማ ሽፋን ወይም ሚሊንሽዝ የነርቭ ዋሳትን ኢንሱሌት ማድረግ የሲግናል ስርጭትን ማፋጠን ብቻ ሳይሆን ነርቭን ከኦክሲዳይዝ ጭንቀትን ይጠብቃል። የኦክሲዳይዝ ጭንቀት በጸረ ኦክሲደንቶችና በነጻ ራዲካሎች መካከል አለመመጣጠን ወይም ኢምባላንስ ሲኖር የሚፈጠር ነው። ኦክሲዳይዝ ጭንቀት ሲኖርም የህዋሳት የብረ ህዋሳት ጉዳት ይፈጠራል። በቂ ቫይታሚን ቢያስለወት መጠን ሲኖርም በዳርቻው የነርቭ ችግር ምክንያት የሚፈጠሩ ምልክቶችም ይጠፋሉ። በኬሞተራፒ ስኳር በሽታ ባላቸው ሰዎች የሚፈጠሩ ምልክቶችም ይጠፋል። በምትመገቡት ምግቦች በቂ ቫይታሚን ቢያስለወት መጠን እንዲኖር ማድረግም የነርቭ ስርዓት የመከላከል አቅም ስርዓት እንዲጨምር እንዲጀምር ያደርጋል። የነርቭ ጉዳት መከላከል አቅምን ይጨምራል። የነርቭ ጉዳት ጥገናን ያፋጥናል። ቫይታሚን ቢ12 በደንብ ለማግኘት መመገብ ያሉብን ምግቦችም የበሬ ስጋ፣ እንቁላል፣ አሳዎች፣ የሳልሞን አሳ፣ የቱና አሳ፣ የኦይስተር አሳ፣ ሳርዲን አሳ፣ ማክሬል አሳዎችን መመገብ እንዲሁም እንደ ወተት፣ አይብ፣ ቅቤ አይነት የዲያሪ ምርቶችን መጠቀም ይሆናል። ሌላው ቫይታሚን ኢ ነው። ቫይታሚን ኢ በሽታ የመከላከል አቅምን በመጨመር የነርቭ ኢንፌክሽኖች ከመፈጠር ይጠብቃል። ካልሆነ ግን በኢንፌክሽን የነርቭ ጉዳት ይፈጠር ነበር። ኃይለኛ ጸረ ኦክሲደንትም ስለሆነ የኦክሲደስ ጭንቀትና ብግነትን በተጎዱ ነርቮች ውስጥ ወይም አካባቢ ማስወገድ አቅም አለው። ቫይታሚን ኢ ኒውሮኖችን ለመጠበቅ ይጠቅማል። ቫይታሚን ኢ እንደ ስትሮክ ባሉ ፕሪፈራ ኒሮፓዚ አይነት ችግሮች የተጎዱ ነርቮችን እንደገና ማገገምና የነርቭ ተግባር ማስቀጠር ስራዎችን ይሰራል። የነርቮች ግንኙነት ወይም ኮሚኒኬሽን መስተጓጎል ከባድ ምልክቶችን እንደ ስሜት ማጣት፣ የእንቅስቃሴ ቁጥጥር ማጣት አይነት ምልክቶችን ይፈጥራል ይቀጥላል። ነገር ግን ቫይታሚን ኢ አጣዳፊም ሆነ ስር የሰደደ የነርቭ ችግሮችን የመፈወስ አቅም እንዳለው ተረጋግጧል። የነርቭን በሽታ የመከላከል አቅም መጨመር መቻሉ የነርቭ ህዋሳትን ሊጎዱ ከሚችሉ ኢንፌክሽኖች ነርቭን ይጠብቃል። እንደ ቫይታሚን ኢ አይነት ከፍተኛ ጸረ ኦክሲደንት ባህሪ ያላቸው ነርቮችን ከቦ የሚገኘውን ኮኔክቲቭ ቲሹ የመጠገን አቅም አላቸው። ይህ ኮኔክቲቭ ቲሹ ሞተር ተግባሮችን የሚቆጣጠር ነው። የኒውሮ ዲጀነሬቲቭ ችግር ባላቸው ሰዎች ላይም ቫይታሚን ኢ እብጠትን ይቀንሳል፣ በሽታ የመከላከል ስርዓት ጤናን ይጨምራል፣ የመዳን ሂደትን ያፋጥናል፣ እንዲሁም የማገገም ሂደትን ይጨምራል። ቫይታሚን ኢ በደንብ ሊሰጡን የሚችሉ ምግቦችም አቮካዶ፣ የሱፍሬ፣ አልሞንድ፣ ቆስጣ፣ ስዊስ ቻርድ፣ ብሮኮሊ እና ቀይ በርበሬ ናቸው። ሌላው አልፋ ሊፖይክ አሲድ ወይም ኤኤልኤ በመባል ይታወቃል። አልፋ ሊፖይክ አሲድ ኮምፓውንድ ሲሆን በተፈጥሮ እንደ ቆስጣ፣ ብሮኮሊ አይነት ምግቦች ማግኘት ይቻላል። በጠንካራ ጸረ ኦክሲደንት ባህሪው ይታወቃል ህዋሳትን በመሸፈን በነጻ ራዲካሎች ምክንያት ከሚፈጠረው የኦክሲዳይዝ ጭንቀት ጉዳት ህዋሳትን ይጠብቃል አልፋሊፖይክ አሲድ ብግነትን በመቀነስ ደረጃ የነርቭ ተግባርን በመጨመር ደረጃ የተዋጣለት ኮምፓውንድ ነው ለዛ ነው በስኳር በሽታ ችግር ምክንያት የሚፈጠረው የነርቭ ችግር ወይም ኒሮፓዚ እንደ መድኃኒት የሚያገለግለው የአልፋሊፖይክ አሲድ ጸረ ብግነት ባህሪም የተጎዱ ነርቮችን እንዲያገግሙ ይረዳል በሕዋሳት ደረጃ ኃይልን በመስጠት አልፋ ሊፖይክ አሲድ ግልኮስን ወደ ኤቲፒ እንዲቀየር አስተዋጽኦ ያደርጋል። ኤቲፒ ለሰውነታችን ኃይልን የሚለግስ ሞሎኪውል ነው። በነርቭ ጤና ላይ ካለው ቀጥተኛ ጫናን ባለፈ አልፋ ሊፖይክ አሲድ ለአጠቃላይ የሕዋሳት ተግባር ይረዳል። ይህም ለደም ዝውውር መሻሻል ያገለግላል። የሆርሞን መጠንን ያስተካክላል። ከፍተኛ የደም ግፊትን ይቀንሳል። የኮሌስትሮል መጠንን ያስተካክላል። የአልፋ ሊፖይክ አሲድ ሰፕሊመንቴሽን ለአጠቃላይ ጤና፣ ለደም ዝውውር መሻሻል ያገለግላል። አልፋ ሊፖይክ አሲድ የናይትሪክ ኦክሳይድ መመረትን ያፋጥናል። ለከፍተኛ ግፊትና ስትሮክ ችግሮች የመጋለጥ እድልን ይቀንሳል። የአልፋ ሊፖይክ አሲድ ጸረ ኦክሲደንት ኢፌክት ለነርቭ ስርዓት ተግባር ያገለግላል። የነርቭ ብግነትን ይከላከላል። እንደ ድብር፣ ጭንቀት ላሉ የአእምሮ ችግሮች መሻሻል ትልቅ አስተዋጽኦ ያበረክታል። የኦክሲዳይዝ ጭንቀት ጉዳትን በማስወገድ እንደ ዲጄኔሬቲቭ ብሬን ዲዚዝ አይነት ችግሮችን ይከላከላል ወይም ወደ ተባባሰ ደረጃ እንዳይደርስ ይረዳል። አልፋ ሊፖይክ አሲድ ሰፕሊመንቴሽን በአደጋ ጉዳት ምክንያት የሚፈጠርን ሲስተሚክ ብግነት ይቀንሳል። ከአደጋ ጉዳት በኋላ ነርቮች ያለምንም ጠባሳ እንዲያገግሙ እንዲጠገኑ ይረዳል። እንዲሁም ለሞተር ተግባር የሚያገለግለውን ሲናፕቲክ ኮሚኒኬሽን ፓዝዌይ ለመመለስ ይጠቅማል። የክሊኒካል ትሪያል ጥናቶች ይፋ እንዳደረጉት ከሆነ አልፋ ሊፖይክ አሲድ ሰፕሊመንቴሽን አዘውትሮ መውሰድ ለጤናማ የኢንሱሊን ተግባር ሄልዚ ኢንሱሊን ሴንሲቲቪቲ፣ የሜታቦሊክ ቁጥጥር መሻሻል፣ የነርቭ ችግር ባለባቸው የስኳር ታካሚዎች ላይ ስር የሰደደ ህመምን ለመቀነስ ይረዳል። ለምሳሌ ሃይፐርግላይሴሚያ ባላቸው ታካሚዎች ላይ በርኒንግ ፊት ሲንድረም አይነት ችግሮች መፈጠር ማለት ነው። አልፋ ሊፖይክ አሲድ ሊሰጡን የሚችሉ ምግቦችም ራስቤሪ፣ ቆስጣ፣ ብሮኮሊ፣ ቲማቲም፣ ብሩስልስ ፕሮትስ፣ ዋልነት፣ አቮካዶ እና አተር ናቸው። ሌላው ቫይታሚን ቢዋን ወይም ቲያሚን ነው። ቫይታሚን ቢዋን በቅባት የሚሟሟ ጠንካራ ፀረ ኦክሲደንት ባህሪ ያለው ሲሆን ቫይታሚን ቢዋን ህዋሳትን በከፍተኛ የደም ስኳር መጠን ከመጎዳት የሚጠብቅ ነው። እንዲሁም ህዋሳትን ከኦክሲዳይዝ ጭንቀትና ከብግነት ጉዳቶች ይጠብቃል። የቲያሚን ሰፕሊመንቴሽን ከስኳር በሽታ ጋር ተያይዞ ለሚፈጠሩ የተለያዩ ጠንቆች ለመከላከል፣ ለማስታገስ ይጠቅማል። እነሱም እንደ የነርቭ ህመም፣ ብግነት፣ ከስኳር ጋር የተገናኙ የኩላሊት በሽታዎች፣ የአይን በሽታ አይነት ጠንቆችን ጨምሮ ይከላከላል። ጥናቶች እንደሚያሳዩት ከሆነ በየቀኑ ቲያሚንን ለ12 ሳምንታት መውሰድ የነርቭ መመን ወይም ኒሮፓቲክ ፔንን እንደሚቀንስ ዲያቤቲክ ፖሊኒሮፓዚ ባላቸው ሰዎች ላይም የነርቭ ኮንዳክሽን ቪሎንስቲን ይጨምራል ወይም የነርቭ መታለፍ ፍጥነትን ዲያቤቲክ ፕሪፈራል ኒሮፓዚ ምልክቶችን ቀንሶ ተገኝቷል። ቲያሚን የኦክስዳይዝ ጉዳት የሚያመጡ ኢንዛይሞችን በመከልከል በከፍተኛ የግልኮስ መጠን ምክንያት የሚፈጠረውን የነርቭ ጉዳት እንዲሁም ኒሮፓዚ ወይም የነርቭ መምን ይከላከላል ይዋጋልም። ህዋሳትም ከጎጂ ኮምፓውንዶች መጎዳት ይጠብቃል። እነዚህ ጎጂ ኮምፓውንዶችም ሹገር ከፕሮቲንና ሊፒድ ጋር ሪያክት ሲያደርግ የሚፈጠር ኤጂ የሚባል ጎጂ ኮምፓውንድ አለ። ይሄ ኤጂ የሚባል ጎጂ ኮምፓውንድ መጠራቀምን መቀነስ የነርቭ ጤናን ያስጠብቃል። በነርቭ ስርዓት ላይ በሚፈጠር በሽታ ወይም አደጋ ምክንያት የሚፈጠርን የነርቭ ዙሪያ ብግነት በመቀነስ ደረጃ ቲያሚን ትልቅ ሚና አለው። በጸረ ኦክሲደንት ባህሪውም ደግሞ በነርቭ ብረዋሳት ጥገና ወቅት በሪአክቲቭ ኦክሲጅን ስፒሺስ ምክንያት የሚፈጠረውን ጉዳትን ለመቀነስ ይጠቅማል። ህዋሳትን ከኦክሲዳይዝ ጭንቀት ይከላከላል። ቲያሚን በትንንሽ የደም ስሮች ውስጥ የደም ዝውውርን ያፋጥናል። ይህ ማለት ለጠቃሚ አካላት፣ ለተጎዱ አካላት በበቂ ሁኔታ ኦክሲጅንና ኒውትረንት እንዲደርሳቸው ያስችላል። በሜታቦሊዝም ምክንያት የተፈጠረውን ቆሻሻ ለማስወገድ ይጠቅማል። ቲያምንን በደንብ ሊለግሱን የሚችሉ ምግቦችም የበሬ ስጋ፣ የዶሮ ስጋ፣ ሙሉ እህል፣ ባቄላ፣ ምስር፣ ሽምብራ፣ ፒስታቸዋስ አይነት ነቶች፣ የሱፍሬ፣ የሳልሞን እና የቱና ሳዎች፣ ቆስጣ ና ኬል ናቸው። ሌላው ኦሜጋ ስሪፋቲ አሲድ ነው። ኢፒኤ እና ዲኤችን የያዘ ኦሜጋ ስሪፋቲ አሲድ ኦሜጋ ስሪ ፋቲ አሲድ ለነርቭ ጥገና፣ ለነርቭ ጤና ይጠቅማል። አጠቃላይ የነርቭ ተግባርን ያፋጥናል። ኦሜጋ ስሪ ፋቲ አሲድ የነርቭ ጉዳት ሊያመጣ የሚችለውን ብግነትን በመቀነስ ይታወቃል። የኦሜጋ ስሪ ሰፕሊመንቴሽን የነርቭ መተላለፍ ፍጥነትን ይጨምራል ወይም የነርቭ ኮንዳክሽን ቬሎሲቲን ይጨምራል። ኦሜጋ ስሪ ፋቲ አሲድ የተጎዱ ነርቮችን በፍጥነት እንዲያገግሙ ይረዳል። የሴል ሽፋን ግንባታ ተግባር ላይ ትልቅ ሚና አለው። ኦሜጋ ስሪ ለአንጎል ጤናማ እድገት ይጠቅማል። ለአእምሮ ለነርቭ ተግባር ይጠቅማል። የፕሪፈራል ነርቭ ሚሊንሽዝ ወይም የዳርቻው የነርቭ ሽፋን ጥገና መከላከል ስራ ላይ ጉልህ ሚና አለው። የሚሊንሽዝ ነርቭን በመሸፈን የመከላከልና ትክክለኛ የሆነውን ተግባር እንዲከውኑ ያስችላል። የኦሜጋ ስሪ ሰፕሊመንቴሽን ከአደጋ በኋላ የሚሊንሽዝ ወይም የነርቭ ሽፋን እንዲያገግም ይረዳል፣ ያፋጥናል። የነርቭ የመስራት ብቃትን ይጨምራል። ኦሜጋ ስሪን በደንብ ሊለግሱን የሚችሉ ምግቦችም የሳልሞን አሳ፣ ማክሬል አሳ፣ ሄሪንግ አሳ እንዲሁም ከእጽዋቶችም ተልባ፣ ዋልነት፣ ቻያሲድና ሄምሲድ ናቸው። ሌላው ማግኔዚየም ሳልፌት ነው። ማግኔዚየም ሳልፌት በሰውነታችን በተፈጥሮ የሚገኝ ወሳኝ ሚኔራል ሲሆን በነርቭ ተግባር ዙሪያ ላይ ብዙ ሚናዎችን ይጫወታል። ማግኔዚየም ሳልፌት ነርቮችን በመሸፈን ሪክቲቭ ኦክሲጂን ስፒሽየስ ምክንያት የሚፈጠረውን የኦክስዳይዝ ጭንቀት በነርቭ አሳት እና አብረ አሳት የሚደርሰውን ጉዳት ይከላከላል። ይህ ሚኔራል ነርቭን በመፈወስ የጭንቀት ችግርን በመቀነስ እንቅልፍ የመተኛት ችግር ባለባቸው ሰዎች ላይ የማረጋጋትና ጥሩ እንቅልፍ እንዲተኙ የማድረግ ስራ ይሰራል። ማግኔዚየም ሳልፌት ከሚጥል በሽታ እንዲሁም ከመንቀጥቀጥ ጋር የተያያዙ የጡንቻ ችግር መኮማተርን ያስወግዳል። በማግኔዚየም ጥረት ምክንያት የተፈጠረ የኤሌክትሮላይት አለመመጣጠንን ያስተካክላል። ሌላው የማግኔዚየም ሳልፌት ወሳኝ ተግባር ወደ ነርቭ ስርዓት የደም ዝውውርን በመጨመር የኒውራል ትራንስሚሽን ወይም ስርጭትን ያፋጥናል። ይህ ሂደት የኤሌክትሪካል ሲግናል በነርቭ ፓዝዌይ ላይ በፍጥነት እንዲጓዝ ይረዳል። ማግኔዚየም ሳልፌት እንደ ጸረ ብግነት በማገልገል ከመጠን በላይ በመጠቀም ወይም በአደጋ ምክንያት በተጎዱ ነርቮች አካባቢ ላይ የሚፈጠር እብጠትን ይቀንሳል። ማግኔዚየም ሳልፌት ፕሪፈራል ኒሮፓዚ ወይም የዳርቻው የነርቭ ችግሮችን ለማስታገስ፣ ለማስወገድ ይጠቅማል። እነዚህ የዳርቻው የነርቭ ችግሮች የሚባሉት ብዙ ጊዜ ከስኳር በሽታና ከኬሞትራፒ ጋር የሚያያዙ ህመሞች፣ ችግሮች ናቸው። ማግኔዚየም ሳልፌት ኤግዛይቶቶክሲቲን ለመቀነስ ይጠቅማል። ኤግዛይቶቶክሲቲ ማለት ከመጠን በላይ በሚፈጠር ስቲሙሌሽን የነርቭ መጎዳት መፈጠር ማለት ነው። ማግኔዚየም ሳልፌት በነርቭ ጉዳት የሚመጣ ህመምን ያስታግሳል። ማግኔዚየም ሳልፌት ብግነትን በመቀነስ ደረጃ የተሻለ ሆኖ ተገኝቷል። አጠቃላይ የነርቭ ምልክቶችን የማብረድ የመቀነስ ተግባር አለው። ማግኔዚየም በደንብ ሊለግሱን የሚችሉ ምግቦችም እንደ ኦትሜል ወይም አጃ ሩዝ፣ አልመንድ፣ ካሸዋስነት፣ ፒያነት፣ የሱፍ ፍሬ፣ ምስርና ጥቁር ባቄላ የመሳሰሉት ናቸው። ሌላውና በአንደኛ ደረጃ የሚገኘው ከርከሚን ነው። ከርከሚን የመጀመሪያውና ወሳኙ የእርድ ንጥረ ነገር ሲሆን በብዙ የጤና ጥቅሞቹ ይታወቃል። ኃይለኛ ፀረ ኦክሲደንት ሲሆን የነርቭ ህዋሳትና ሌሎች ህዋሳትን ከጉዳት ይጠብቃል። ከርከሚን በአጠቃላይ በሰውነታችን የሚፈጠር የብግነት ሂደትን ይቀንሳል። የአእምሮ የእውቀት ተግባርን ይጨምራል። በሽታ የመከላከል ጤናን አቅምን ይጨምራል። ቁስል ወይም ጉዳቶች ተሎ እንዲድኑ ይረዳል። ጤናማ ርጅና እንዲኖር ይረዳል። በነርቭ ጉዳት የሚመጣ ህመምን ያስታግሳል። እንደ ፕሪፈራል ኒሮፓዚ አይነት ችግሮች የህመም ደረጃዎችን ይቀንሳል። ከርከሚን ፕሪፈራል ኒሮፓዚ እንዳይፈጠር ይከላከላል። ከርከሚንን በከፍተኛ መጠን ለረጅም ጊዜ መውሰድ ከአስኳር በሽታ ጋር የተገናኘ የፕሪፈራል ኒሮፓዚ ችግርን ያበርዳል። የከርከሚን ሕክምና በኦክስዳይዝ ጭንቀት የሚፈጠረውን የህዋሳት መሞት ወይም ሴልዴስ ኒውሮኖችን የነርቭ ህዋሳትን ጠብቋል ተከላክሏልም። በአልዛይመር በሽታ የመጣውን ጨምሮ የተወሰኑ አይነት የነርቭ ጉዳቶችን ወደ ነበሩበት ለመመለስ ይጠቅማል። ከርከሚን በሻቲክ ነርቭ መጎዳት ምክንያት የሚፈጠረውን ህመም የብግነት ትስስር መረብን በመዝጋት ይህን ህመም ለማስታገስ ይጠቅማል። የቱመሪክ ወይም የእርድ ኤክስትራክት ለቆዳ የማገገም ስርዓት ለኮላጅን መመረት ለህብረ ህዋሳት ጥገና ያገለግላል። ከርከሚን በማዝ የሚታወቀውና ግንባር ቀደሙ እርድ ቢሆንም እንደ ዝንጅብል፣ ከሙን፣ ሙስታርድ፣ ሲደስ፣ ጥቁር በርበሬ እና የቺሊ በርበሬ ከርከሚንን ይዘዋል። አሁን ሁሎችንም የተጎዳ ነርቭን ለመጠገን የሚጠቅሙ ቫይታሚኖች አውቃችኋል። የተመቻችሁን ተጠቀሙ። ይህም ቢሆን ሐሪፍ ነው የምትሉት ካለ ኮመን ሴክሽን ላይ ያስቀምጡት፣ ሁሉም ይማርበታል። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ፣ ሰብስክራይብ፣ ሸር ይደረግ። ተመሳሳይ ቪዲዮዎችን ከስር ማግኘት ትችላላችሁ። ስላዳመጣችሁ እናመሰግናለን። ሰላም ቆዩ። ሰላማችሁ ይብዛም።